ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያ ይሰጣሉ። ጠቅላይ ሚኒስትሩ የመንግስት የ2017 እቅድ አፈጻጸምን አስመልክቶ ነው ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ የሚሰጡት። በተጨማሪም የሕዝብ ተወካዮች ምክር ቤት የፌዴራል መንግስትን የ2018 በጀት ዓመት ረቂቅ በጀትን ያጸድቃል ተብሎ ይጠበቃል። የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ በትላንትና ዕለት ያሳለፋቸው ውሳኔዎች እግር ኳሳዊ ናቸው አለ። ሲዳማ ቡና ቅጣት ላይ የነበሩ ተጫዋቾችን ተጠቅመዋል በሚል የኢትዮጵያ ዋንጫ ለወላይታ ድቻ እንዲሰጥና ከፕሪምየር ሊጉ የሚወርዱ ክለቦች እንዳይኖሩ መገለጹ ኮሚቴው ካሳለፋቸው ውሳኔዎች መካከል ይጠቀሳሉ። ቀሪዎቹ 14 የፕሪምየር ሊግ ክለቦች ላይ ምርመራ እንደሚደረግ ያወሱት የፌዴሬሽኑ ፕሬዚዳንት ኢሳያስ ጅራ አንድን ክለብ ለመጥቀም ሌላውን ለመጉዳት የተደረገ ውሳኔ እንዳልሆነ እወቁ ብለዋል። በኦሮሚያ ክልል በቦረና ዞን የአርብቶ አደሩ የሥራ ባህል በመቀየሩ የግብርና ምርታማነት እያደገ ይያደገ መምጣቱ ተነገረ። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳና የክልሉ ከፍተኛ የሥራ ኃላፊዎች በቦረና ዞን በክላስተር የለማ ስንዴን ጎብኝተዋል። በዚህም 135000 ሄክታር መሬት በስንዴ ቦሎቄ፣ ጤፍ፣ ማሾ እና ሌሎች ሰብሎች መሸፈኑን ገልጸው ከዚህም 1.9 ሚሊዮን ኩንታል ምርት እንደሚጠበቅ ተሰምቷል። የቦረና ዞን አሁን ላይ በተሻለ ምርታማነት ላይ እንደሚገኝና መንግስትም ይህንን ጅምር ይበልጥ ውጤታማ ለማድረግ የሚያስችል ያልተቋረጠ ድጋፍ በማድረግ ላይ እንደሆነ ተመላክቷል።